ወደ እግዚአብሔር ስንቀርብ ብዙ ነገሮቻችንን እንተዋለን። መምህር ጳውሎስ ብዙ ነገራችንን እንተዋለን እግዚአብሔርን ለማግኘት ብፁዕ አቡነ ገብርኤል ስለ መላእክት በድጋሚ ተናገራ። መላእክት አሁን ብዙ ሰው የሚከራከረው ለምንድነው ነው መላእክት እኛን ማዳን ያቃታቸው? በብሉይ ኪዳን የነበረው የቅዱሳን ጸሎታቸው፣ መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንካል ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል ሚኮ ስለ ብፁዕ አቡነ ገብርኤል በልሰጠ እንግዲህ ቤዛነት ትርጉሙ ቃል በቃል ስንናገር ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ ምድን፣ ተያዥ ማለት ነው። አገልጋይ ደምረው ወደ እናት ቤተ ክርስቲያን መጥቶ ሊጠመቅ ነውን? የደህንነትን ትምህርት ከዚህ መጽሐፍ ነው በጣም የጠቀመኝ። ከዛ ውጭ ደግሞ ማለት ገድላ ድርሳናትን በመጠየቅ በማስረዳት የቤተሳይንቷን ነገሮችን በማድረግ ከዲያቆን ዘማርያም ጋር ነው ዲስከስ ያደረግሁት ገባርና፣ ከዲያቆን ዘማርያም ጋር። ከዛ ውጭ ግን መጽሐፍቶቿን በደንብ አድርጌ ነው የበላሁት። ሁላችሁን መጋበዛችሁ ግን ራሳችሁ ኦርቶዶክሳውያን፣ ኦርቶዶክሳውያን መጋበዘው ይሄ መድሎተ ጽድቅን እንድታነቡት ነው። ያያ ዘልደታ የሰጠው አስደናቂው መልስ። እንግዲህ የኝ እናት እጅግ በጣም በብዙ ነገር የቀኑ ይመስለኛልና እናታችን መልእክቶትን አድርሻለሁ ግን የእርሶን መልእክት የሚሰማ ቸርች ያለ አይመስለኝም እና ዲያቆን ሄኖክ ኃይሌ የእመቤታችን የድንግል ማርያምን ፍቅ እንዲህ ይገለጠው እርግጥ የኃጢአተኛ ምስጋና ለምን ነው አትበይ፣ የእኔ ኃጢአት ያንቺን ቅድስና ያረክሰውም። ብሏል አባ ውድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት በዓለም ጥግ ሁሉ ይድረሳችሁ። ውድና ክብራት ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትዕትና እየጠየቅን በቀጥታ ወደ መረጃችን እናመራለን። ሳዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለን ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግ እና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በአብይ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜስ ኮነ ፍስሐው ሰላም የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። የተወዳችሁ ቤተሰቦች እንዴት ቆያችሁ? እንዴት ስለበታችሁ? ዛሬም እንግዲህ ርዕሰ ጉዳዮቻችንን ሰፋ አድርገን ይዘን መጥተናል። እግዚአብሔር ፈቃዱ ከሆነ በቅርብ የሚጠመቅ አገልጋይ ደምረው በፕሮቴስታንቱ ቤተ እምነት የነበረ ወንድማችን በስግደቱ በስቅለቱም ከክርስቶስ ጋር ተዋህዶ ወደ እናት ቤተ ክርስቲያን ስለ መምጣቱ የተነገረ ይገኛል። ከብፁ አቡነ ገብርኤል ጋም ዛሬም አዳዲስ የሆኑ ርዕሰ ጉዳዮችም የተሰሙ ይገኛሉ። እሱንም መረጃዎች አስደምጣችኋለሁ በቅድሚያ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 እኛን ለማሳረፍ አታንስ። ስለዚህ እንደዛ ነው። እጅግ አርጌ አመሰግናለሁ ዲያቆን። እንግዲህ ከ15 በላይ መጽሐፍቶች የመጀመሪያው የመጨረሻው መጽሐፍት ለጊሸን ደብረ ከርቤ የተበረከተ መጽሐፍ ነው፣ ለእናታችን ቤት ከ15 በላይ መጽሐፍቶች ተጽፈዋል። በመምህር ዲያቆን ሄኖክ ኃይሌ ከ6 በላይ ፊልሞች ተተርጉመዋል። ብዙ ጊዜ ስላየሁ ነው ስለመቤታችን ስታነሳና የእመቤታችንን ክብር የእመቤታችንን በረከት የቀመሱ ያውቀዋልና፣ ብዙ ስለ እመቤታችን ተነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለግኩ ነው። በአንተ ሀሳቢ ያነሳውትና ዲያቆን ኑክ ኃይል እንግዲህ ከአስራ አምስት በላይ መጻሕፍቶችን እንዲሁም ደግሞ ከስድስት በላይ ፊልሞችን በትርጉም ደረጃ ከዛ ባለፈ ደግሞ ወደፊት የሚወጡ እጅግ የተለያዩ ጥበባዊ ስራዎች አሉ። የመዝሙርና ግጥም ዜማዎች በጣም እጅግ ብዙ ቅድም ይጠቀስ ነዋል ቤተክርስቲያንን አንተውም ከቶ በዚህ ዘመን እንደ ቤተክርስቲያን እንደ አርማ የሚዘመር መዝሙር ነው። ይህንን ወንድማችን ዲያቆን ሄኖክ ኃይሌ ደርሶት እዚያ ደርሶታል ማለት ነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰ ማለት ፈልጋለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። የድንግል ማርያም ፍቅር በእንባ የሚሞላ ነው። ዲያቆን ሄኖክ መናገር አቅቶች እንባ እስኪያቀረው ድረስ የደረሰበት ጉዳይ ነው። የመቤታችን ጉዳይ ይቺ እናት ምን አጠፋ? ይቺ እናት ምን ብታደርጋችሁ ነው ይህን ያህል የጥላቻ መንፈስ ያደረባችሁ? ይህን ያህልስ ዓለምን የበደለችው በደል ምን ቢሆን ነው ይህ ሁሉ ነገር የሚሆነው? አንድ ባለጸጋ የሆነች ሴት በዚህ ምድር የማይገጥማትን ማተን፣ ይቺ ምስኪኗ እናት ከባለጸጋ ሴት አሳንሳችኋ እያችኋት። እንደው በደሏ ምን ሆኖ ነው? የዓለምን መድን ተወልጃለች ስትባል ይኩነኒ ብላ በመቀበሏ ነው ፈተናው ነገር ዓለሙን እርግፍ አድርጋ በቤተ መቅደስ ማደጓ ነው ጥፋቷ። ከጌቷ ከአምላኳ ከልጇ ጋር ስትል በየበራው መሰደዷ ነው ያስኮነናት። በሔዋን ምትክ ዓለምን ለማዳን ምክንያት መሆኗ ነው ይህ ሁሉ ያስባላት። ስለ ሰው ልጆች ሁሉ ምሕረት ይቅርታን ከልጇ ፊት ስለምትለምን ነው ኃጢአቷ ነው የተቆጠረባት። የምሕረት ቃል ኪዳን ከአምላኳ ስለተገባላት ነው ኃጢአቷ። የመላእክት እህታቸው የሰማዕታት እናታቸው የቅዱሳን ሁሉ አክሊል ተስፋ መሆኗ ነው በደሏ። መስቀሉ ስር ለተገኙት በሙሉ እናቶና በመሰጠቷ ነው ይህን ሁሉ ሊያስብላት የቻለው? ቆይ ግን ምን ብታደርግ ነው ሁሉም እየተነሳ እንደዚህ አለባት እንደዚህ አትባልም ብሎ በአደባባይ እንደ ጀብዱ ደረቱን ነፍቶ ለመናገር አንደበት ሲያስደፈረው ምን አደረገችን ለኛ ለልጆቿ ስትል ካምላኳ ፊት ዘወትር እየቀረበች በምልጇ ልጆቿን መደገፏ ነው። ቀረተው አንዳንዴ አይምሯችንን ሰብሰብ አድርገን እናስተውል እንጂ። እንግል ማርያም ወላዲታ አምላክ ለሁላችንም ልቦና ትስጠን። ወላዲታ አምላክ የእናት ልመና አንገት አያስደፋም ፊት አያስቀልስምና ዘወትር እንደኛ ኃጢአት ሳይሆን እንደ ልጇ ቸርነት ከአምላኳ ፊት ቀርባት አስታርቅ። በምልጇ የምታምኑ ወላዲት አምላክ ትባርካችሁ። መቤታችን ቅድስት ድንግል ማርያም እናታችን ነሽ እያላችሁ ጻፉ። ለብዙዎች እንዲደርስ ኮፒ ሊንክ አድርጉ። ስለ ብዙዎችም እንዲህ አይነት ዓለም ውስጥ ላሉትም ደግሞ በቻላችሁ ታቅም ሁላችንም ጸሎትና የመቤታችን ነገር እንግዲህ ምንም አይነት ቃል አይገልጠውም። ብፁነታቸው ብፁ አባታችን ብፁ አቡነ ገብርኤል እንግዲህ ስለ መቤታችን ማንሳታቸው ይታወሳል። ና እነ ሚኮን ጨምሮ በርካቶች ሀሳብ አንሷል። ሲተካተል እንመለስ። እኛ አባት በርካቶችን አስከፍተዋል። እኔም ቅር ብሎኛል። ታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ብለው እያስተማሩ ይገኛል። ይሄ ትምህርት ደግሞ ወደ ምንፍቅና ጠጋ ያለ ትምህርት ነው። ስለዚህ መልስ ሊሰጠው ይገባል። አዳምጡት፣ እንመለስበታለን። ነይነ እምዬ ማርያም ቤዛንሽ አሉላለም እመቤታችን ቤዛ አይደላችም። ቤዛ ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለ ሌላ ተላልፎ መሰጠት ማለት ነው። አባታችን እጅግ አድርገን እናከብሮታለን እንወዶታለን በረከቶት ይደርብን ግን ቤዛነት የሚለው የቃሉ ፍችን ግን በደንብ የተረዱት አይመስለኝም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተሰጠው የቤዛነት የቃላት ፍች እና ለመቤታችን ለቅዱስ ድንግል ማርያም የተሰጠው የቃላት ፍች ቤዛነት የሚለው ቃል የቃላት ፍችው አንድ አይደለም የሰማይና የምድር ነው እንግዲህ ቤዛነት ትርጉሙ ቃል በቃል ስንናገር ዋጋ ካሳ ለውጥ ምትክ ካላፊ ዋስ ምድን ተያዥ ማለት ነው ስለዚህ ክርስቶስ ለእኛ ምን ሆነ? ዋጋ ከፍሎ ሆነናል። ክርስቶስ ለእኛ ምን ሆነና? መድህን ሆነናል። ክርስቶስ ለምን ሆነ? ለእኛ ሆነናል። ጥላ ሆነናል። አንዱ ለሌላው ተላልፎ ተሰጠ። ለእኛ አጣት ክርስቶስ መከራን ተቀበለ፣ ደሙን አፈሰሰ፣ ስጋውን ቆረሰ፣ ቤዛ ሆነልን ዋጭ ለቅድስት ድንግል ማርያም ግን ሁለት ቃላትን እንወስዳለን። ከቤዛነት ተርጉም ላይ ሲተረጎም ማለት አንደ ነው፣ ምትክ የሚለው ቃል፣ ሁለተኛ ደግሞ ምንድነው? ምክንያት የሚለው ቃልን ነው ወስዶና ምትክ። እንግዲህ ምክንያት የሚለውን ስንወስድ ደግሞ ምን ይላል? ከቅድስት ድንግል ማርያም ለኛ መዳን ምክንያት ስለሆነች እግዚአብሔር ለዓለም መዳን በድንግል ማርያም ታላቅ ስራን አድርጓልና ቤዛዊተ ዓለም እንላታለን። የድንግል ማርያም በእምነት መታዘዝ ለዓለም ሁሉ መዳን ምክንያት ስለሆነች አምላካችን ኢየሱስ ክርስቶስ ከድንግል ማርያም ተስጋ ከነሷ ነፍስ ነስቶ ዓለምን ስለተቤዠ ቤዛዊተ ዓለም እንላታለን እንጂ የክርስቶስን ቤዛነት ቃላት ቃል በቃል አንዱ ለሌላው ተላልፎ ተሰጥ የሚለውን ቃል አውድ ፍቼ አትወስድም። ሌላው ደግሞ በሐዋርያ ሥራ ምዕራፍ 7 ከቁጥር 35 ላይ በመልአክ እጅ እግዚአብሔር ሹምና ቤዛ አድርጎ ላኩ፣ ይላል ማን ሙሴ። ስለ የሙሴ የፍጡር ቤዛነት ከክርስቶስ ቤዛነት ጋር አንድ ነው? አንድ አይደለም። እንደገና የማቴዎስ ምዕራፍ 5 ከቁጥር 14 ላይ እናንተ የዓለም ብርሃን ናችሁ ይላል። ክርስቶስ የዓለም ብርሃን ነው። ክርስቶስ ደግሞ ቅዱሳንን እናንተ የዓለም ብርሃን ናችሁ ሲል የጻድቃን የሰማታት የቅዱሳን ብርሃንነት የክርስቶስን ብርሃንነት ይሸፍናሉ? አይሸፍኑም። በክርስቶስ ብርሃን ነው የሚያበሩት እነሱ። ስለዚህ አንዳንዴ የቃላት ፍቺውን አረዳዱን ብንመለከት አባታችን የብፁዕነታቸው ቡራኬ በረከት በድጋሚ በሁላችን ላይ ሲደርግ ያው ስህተት የሆነ አስተምህሮ ስለሆነ በደንብ ሊታርም ይገባል። ብፁዕነታቸው ስለ ቅዱሳን መላእክትም እንዲህ ይብለዋል ሲንካተ መላእክት። አሁን ብዙ ሰው የሚከራከረው ለምንድን ነው መላእክት እኛን ማዳን ያቃታቸው? በብሉይ ኪዳን የነበረው የቅዱሳን ጸሎታቸው፣ መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንካል ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል ነው። ሰውን ማዳን የሚችለው ሰሪው ብቻ ነው። አንዳንድ እቃዎች ታውቃላችሁ፣ ከልክ ያ አምራቹ ፋብሪካ ብቻ ነው ጥገና የሚያደርግለት። ሌላ ቦታ አይድንም፣ አይታከምም፣ አይጠገንም። አምራቹ ፋብሪካ ብቻ ነው። አንዳንድ በጣም በዓለም አቀፍ ደረጃ ውድ የሆኑ የደህንነት መሳሪያዎች የምጠገኑት በአምራቹ ኩባንያ ወይንም ካምፕኒ ነው። እንደዚህ ሁሉ ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡር ፍጡርን ማዳን አይችልም። በጣም ሊቅ ናቸው፣ አዋቂ ናቸው፣ ጎበዝም ናቸው። የቤተክርስቲያን መብራታይን ናቸው። ጎበዝ ብርቱ አባት ናቸው፣ ብፁዕ አቡነ ገብርኤል ያው ትምህርቶቻቸውን ስንማር በጣም ደስ የሚያሰኙ ነገሮችን እናገኛለን። ያው በዛው ልክ ደግሞ እንዲያው እቺ የነገረ ማርያም ላይ ነሷት ሀሳብ ትንሽ በበርካቶች ዘንድ ግርታን የፈጠረ ጉዳይ ነው። ስለዚህ በዛ ላይም ቀጣይ መረጃዎችን እናቀርብላችኋለን። መምህር ጳውሎስ፣ ከእግዚአብሔር ጋር ስንሆን ሁሉን እንተዋለን። ብዙ ነገራችንን እንተዋለን። እግዚአብሔርን ለማግኘት በዚህ በጾማችን ወቅት ጣፋጩን ምግብ ትተነዋል። ይገነባል የተባለው ምግብ ትተነዋል። ለስጋችን የሚስማማውን ትተነዋል። መሽቀርቀሩን ትተነዋል። ፊታችንን ወደ ወንጌል መልሰናል፣ ወደ ቅዳሴው መልሰናል። ተለይተናል ማለት ነው። ስለዚህ ጠገብን ከቤት በረከት እንላለን። ከዓለም ጠገብን ብለን አናውቅም። ትርፋማ የሚሆነው በክርስትና ሃይማኖት ነው። ስለዚህ ኪሳራችንን አንቁጠር፣ ትርፋችንን እንቁጠር። ከኪሳራችን ባሻገር ትርፋችን የበዛ ነው። ከረሃባችን ባሻገር ጥጋባችን የበዛ ነው። ከማጣታችን ባሻገር ማግኘታችን የበዛ ነው። ስለዚህ ክርስትና ትርፋማ ሕይወት ነው። ትርፉ የሚገኘው እግዚአብሔርን በመስማት ነው። በዚህ ጾም ውስጥ እግዚአብሔርን ማዳመጥ ለራስ ጊዜ መስጠት የተመስጦ ጊዜ መስጠት ሰከን ብሎ እኔ ማነኝ ብሎ ራስን መመልከት ያስፈልጋል ማለት ነው። ስለዚህ በዚህ ጾም ውስጥ ትልቁ ግንባታ የእግዚአብሔርን ቃል መስማት፣ ለወንጌል ጊዜ መስጠት ያስፈልጋል። ጾም የእግዚአብሔርን መንግሥት እንዳንወርስ እንቅፋት ከሆኑብን እኩያት ፍቶታት እንድንዋጋ፣ እንድንታገል ያደርገናል። እኮ ማጣት አይደለም ጾም መራብ አይደለም። ምክንያቱም ከማጣታችን ጀርባ ብዙ ማግኘት አለና ከረሃባችን ጀርባ ብዙ ጥጋብ አለና። ደስ የሚያሰኝ መልእክት ነው። እየጨረስን እንገኛለን። ያያዘልርታ አንዲት እናት እንደው ከኦርቶዶክስ ቅዳሴው ትምህርቱ ደስ ያሰኘኛል ብላ በአንድ ፕሮቴስታንት እሷን የተናገሩን ሀሳብ ላስደምጣችሁ። ሰላም ጤና ስትልኝ ወገኖች፣ ጥያቄ አለኝ ለወንጌል አማኞች፣ መጋቢዎች፣ ካህናት እና ቄሶች። በየአመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን። እኛ ለምንድን ነው ማንጾ ነው? ብታስጀምሩ ምን አለበት ለማለት ነው። መንፈሳዊ ሥርዓት ነው እርግጥ። ግን ከኦርቶዶክስ መማር ያለብን መአት ነገር አለ። ከኦርቶዶክስ ምንቀስማቸው ብዙ ነገሮች፣ አዘማመር፣ ቅዳሴ፣ አለባበስ፣ ዋናው ደግሞ ጾምና ጸሎት ነው እና እነሱን እንደ ጠላት ከመቁጠር ጠጋ ብለን ከነሱ የምንማራቸው ብዙ ነገሮች እንዳሉ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት እያለሁ ተምሬያለሁ ከመምህራኖቼ ጠባካቸው እኔ የምትገኙ ኦርቶዶክሳውያን ባለማተቦች ኢትዮጵያውያንና ኤርትራውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ እኚህ እናት እጅግ በጣም በብዙ ነገር የቀኑ ይመስለኛል እና እናታችን መልእክቶትን አድርሻለሁ፣ ግን የእርሶን መልእክት የሚሰማ ቸርች ያለ አይመስለኝም እና ጾምን ጥላቻ ጸሎትን ጥላቻ ስግደትን ጥላቻ መስሎኝ፣ ሄዱትና ስለዚህ በሚመጡ አይመስለኝም። የሚቀለው እርሶ ይመጡ ነው ብዬ አስበውና እንጂ እነሱ በፍጹም አያረዋትም። የትኛው ቸርች እንደሚሳተፉ አላቅም፣ ነገር ግን ይህንን የእርሶን ሀሳብ የሚቀበል ሰው ያለ አይመስለኝም። እርሶ ግን እኛ ስለምንቀበለው ጾሙም፣ ጸሎቱም፣ ስግደቱም፣ አለባበሱም ሎን ስላላቸው ይመስለኛል ከቤተ ክርስቲያን የወጡትና የእርስዎን ቪዲዮ አብዛኛውን ለመመልከት ሞክር ያለው ኦርቶዶክሳዊ መዝሙር ሲዘምሩ ቅዳሴው እንደናፈቆት አለባበሱ ብቻ ብዙ ነገር እንደናፈቆት ይቀ ስለዚህ እነርሱ ጾም ጸሎት ስግደቱን ከሚጀምሩ ቢሞቱን የሚቀላቸው እርስ በንሳ ቢመጡና ከኛ ጋር ቢቀላቀሉና የዘላለም ሕይወት እንዲያገኙ ዱ ማሳየት እንችላለን እንጂ ሰዎች ይህንን ነገር የሚቀበሉት አይመስለኝም። እና እንግዲህ ሰሞኑን አይታችሁ ከሆነ በጣም ብዙ ጴንጤዎች ናቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን የአምልኮ ስርዓት አለባበስ፣ በጣም በብዙ ነገር ልባቸው እየሸፈተ ነው። ስለዚህ ብትመጡ ነው የሚሻለው እግዚአብሔር ጨርሶ ያምጣቸው። እና ግን ሰበር የሆነ መረጃ ደግሞ አቅርብላቸዋለሁ። አገልጋይ ደምረው እናስታወልናለ። በፕሮቴስታንቱ ቤተ እምነት አስተማሪ የሆነ አገልጋይ የሚል ማድረግ ያለው በስርዓተ ስግደቱ ከክርስቶስ ጋር አብሮ ህብረት ለመፍጠር ቤተክርስቲያን ሄዶ ሰግዶ ከትንሳኤ ጋር የትንሳኤው ተካፋይ ሆኖ እግዚአብሔር ፈቃዱ ከሆነ ደግሞ በቅርብ ሊጠመቅ ዝግጅቱን ጨርሷል። እግዚአብሔር እናመስግኑ። ይኸው እጅግ በርካቶች እየመጡ ነው። ይህንን ስራ ከሰሩት ወንድማችን ዲያቆን ዘማርያም፣ እንዲሁም ደግሞ በመጽሐፍ ደረጃ ደግሞ በመጽሐፍ መድሎተ ጽድቅን በመጽሐፍ ደግሞ ዲያቆን ያረጋል አበጋዝ ብዙን ድርሻ እንደተወጣ ራሱ ይነግርናል። ተከታትለን እንመለስ። አንዳንዶች ከእሳት ነጥቃችሁ እያዳናችሁ ስለሆነ ወንድሞቻችን፣ እግዚአብሔር ይስጣችሁ። ሊካደር አገልጋይ ደምረው ኦርቶዶክስ ሆነ። የደህንነትን ትምህርት ከዚህ መጽሐፍ ነው በጣም የጠቀመኝ። ከዛ ውጭ ደግሞ ማለት ገድላ ድርሳናትን በመጠየቅ በማስረዳት የቤተ ሳይንቷን ነገሮችን በማድረግ ከዲያቆን ዘማርያም ጋር ነው ዲስከስ ያደረጉት፣ ገባርና ከዲያቆን ዘማርያም ጋር። ከዛ ውጭ ግን መጽሐፍቶቿን በደንብ አርጌ ነው የበላሁት። ሁላችሁን መጋብዛችሁ ግን ራሳችሁ ኦርቶዶክሳውያን ኦርቶዶክሳውያን የምጋብዘው ይሄ መድሎተ ጽድቅን እንድታነቡት ነው። እንድታነቡት በቃ እንድታነቡት በደንብ አድርጋችሁ እንድታነቡት ነው የምፈልገው ማለት ነው። በጣም በጣም ማንነትን የቀየረ መጽሐፍ ቢኖር ይሄ ነው። ይሄ መጽሐፍ ነው ማንነትን የቀየረ ማለት ነው። እምጋበዛችሁ ይሄ ነው እሺ። ሁሉ ነገር ወዳለበት ስለመጣ ወንድማችን ዘማርያም ደግሞ የዘራኸው ሰላሳ ስልሳ መቶ ያማረ ፍሬ ስላፈራ ወንድማችን ዶክተር ያረጋል አበጋዝ ደግሞ እንደ ቅዱስ ጳውሎስ የጻፍከውም ጽሁፍ ስለሰራህ ሁሉንም እግዚአብሔር እናመሰግናለን። እግዚአብሔር እስጥልኝ እንደምየ ክብረት እስጥል እንድል ፕረዘንት ከሰማይ የተሰጠ ስም ይህ ነው ይላል መጻፍ ቅዱስ። ስለዚህ ወገኖቼ አንድ ነገር ነግራችኋለሁ ይህ የምሰሙ ድምፅ የዘላለም ባድን የሚያሳት ድምፅ ነው በዚህ ድምፅ ኢየሱስ ክርስቶስን ተቀላቀሉት አሁን ደግሞ እኔ ማን ተገለጠልኝ መሰላቸው ኦርቶዶክስ ተዋህዶ ተገለጠልኝ በቃ ኦርቶዶክስ ተዋህዶ ተገለጠችልኝ እሺ ምላል ቃሉን የተገለጠልኝ በቃሉ መሰረት የተገለጠልኝ ስለዚህ ምላል ስህተት ካለብኝ መታችሁ ስህተት የሆና የሆና ብራችሁ ንገሩኝ ንገሩኝ። ኮፕሊ ድዊት ሪፖርት አርጉ። ተባረ ወደ ፈተና አታግባን ማቴዎስ 6:13 የሚለውን መጋቢያነ ሚስጥር ሊቃውንት ቤተ ክርስቲያን አቤቱ፣ ወደ ኃጢአት፣ ወደ ክህደት፣ ወደ መከራ፣ ወደ ገሃነም አታግባን በሉኝ ሲል ነው ብለው ተርጉመውታል። ትላንት ኦርቶዶክሳዊት የተዋሕዶ ቤተ ክርስቲያንን በቲክቶክ መንደር ሲነቅፍ ሲተች የነበረው ደምረው አብይ ጾምን ጾሞ በጥንተ ስቅለቱ አርብ ዕለትም ቤተ ክርስቲያን አጸድ ተገኝቶ በስግደት አክብሯል። አሁን በቁጭት ሆኖ በክህደት በጥርጥር በጥላቻ አረንቋ ያሉትን ወገኖቹን ወደ እውነተኛዋ ሃይማኖተ ክርስቶስ ተመለሱ እያለ ይጣራል። በቅርቡ ደብረ ሳሌም ቦሌ መድኃኔ ዓለም ቤተ ክርስቲያንም ለመጠመቅ ወስኗል። ያስምርልን። ለያያችሁት ኤርሚያስ አበበን እየሰማችሁ ተሸወዳችሁ፣ ቀለሜን እየሰማችሁ ተሸወዳችሁ። እንደኔ አባቴ እኔ ቀለሜን ሰምቼ ነበርኩ ገድላትና ድርሳናት የገዛሁት ብራዘር ሐቁን ልንገርህ፣ እንጂ ገድላትና ድርሳናት የገዛሁት እንደ ቀለሜ ለመሆን ነበር። ለካ እንደ ቀለሜ መሆን አይቻልም። ቀለሜ ለምን ጳጳስ አላረጋችኝም ብሎ ተጣልቶ ነው አሉ የወጣው። አሁን እኮ ነው እየሰማን ያለ ነው። ለምን ጳጳስ አልሆንኩም እኔ መሐሌትም ቆም ሰዓታት ላይ ዝንፈማልን ቆራጥ የቤተክርስቲያኒቷ ማዳሁማ እያንዳን ራፓፓ የሚል እኛ ደግሞ እሱን ተከትለን ስደብ፣ እሺ ስደብ፣ እሺ ስደቡ። በተለይ ተሐድሶ ሰውያን ካላችሁ አንድ ቁጥር ጻፉልኝ። ኑ ካሰግድ ቀንበር ልገላግላችሁ። ኑ እኔ እንደሆንኩ ቁንጅና ካሰግዱ ሁሉ ይበልጣል። ካሰግዱ ሁሉ ቆንጆ ነኝ እኔ በጣም ማለት ነው በጣም አለ ቆንጆ ነኝ። እውነቴን ነው የምላችሁ። ኑ ኑ፣ ወደ ዘይት ወደ ዘይት መዓዛዋ ደስ ወደሚለው ሽቶዋ ደስ ወደሚለው ስርዓቷ ደስ ወደሚለው ቱፊቶቿ ደስ ወደሚለው ና ብራዘር፣ ና ና። መንገድ ላይ ነኝ ነኝ፣ ወንድሜ መንገድ ላይ ነኝ። ሰርፕራይዝ ይኖራል። አንድ ቀን አንድ ቀን ሰርፕራይዝ ይኖራል። ያ የእውነቴን ነው የምልህ፣ የእውነቴን ነው የምልህ። እና ወደዚህ ጥላ ወደ አንድ ጥላ ውስጥ መሆን ግድ ይለናል። አሁንኛ ተበጣጥሰን እንደፈለግን እየሆንን ነው። እንደፈለግን ማለት ነው። እጥፍ ብለን ግሮሰሪ ጋር ቸርች ትከፍታለህ። አባቴ የሆኑ ሁለት ሀብታሞችን ካስቸገር እነዚያ ሀብታሞች ለቤት ኪራይ ሰፖርት ያደረጓል ቸርች ትከፍታለህ። ኦርቶዶክስ ውስጥ አይደለም። ሁለት ሀብታም ለምን ሀያ ሺህ ሀብታም አትይዝም? በተአምር ታቦት አታስቀርፅም? በተአምር ቤተ መቅደስ አታሰራም? በተአምር ነው እኮ የምልህ፣ በተአምር እኮ ነው የምልህ። እኔ ኦርቶዶክስ ጣዖት የምታመርግህ ነበር የሚመስለኝ ገባለ። ከእግዚአብሔር ውጪ ለብዙ ስሞች እንደ እግዚአብሔር አምልኮ የምታደረግ ነበር የሚመስለኝ ግን ለካ የተረዳሁበት አረዳድ ልክ አይደለም፣ ስህተት አለው። ስህተት ውስጥ እንድገባ ሞር ሲጨምርብኝ የነበረው አንደኛው ኤርሚያስ አበበ ነው። ኤርሚያስ ከፍተኛ ጥላቻ አለው ኦርቶዶክስን ከፍተኛ ነው የሚጠላት ግን የኦርቶዶክስ ፒላር የሆነ ትምህርቷ የዘላለምን ህይወት እንድታገኝ ትልቅ አስተዋጽኦ አለው የዘላለምን ህይወት እንድታገኝ የአገልጋይ ደምረውን መመለስ ተከትሎ እዛኛው ቤት ትልቅ ውጥረት ነግሷል ምክንያቱ ደግሞ በዚህ ዓመት ብቻ ምእመኑ ብቻ ሳይሆን ትልልቅ መምህራኖቻቸው ሳይቀር ቸርቾቻቸውን እየለቀቁ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎረፉ መሆናቸው እንቅልፍ ነስቷቸዋል። ለዚህም ይመስላል የጥላቻ መርዛቸውን በውሸት ለውሰው በማቅረብ ተያይዘውታል። ዛሬ ማታ ስለ ደቂቀ ቢኒያም ሽታዎች እንደምረው እና አገልጋይ ደምረውና ደቂቀ ቢኒያም ሽታዎች ብያቸዋለሁ። እሱና መሰሎቻቸው የያዙት አካሄድ ምን ይመስላል ወንጌልን እንዴት የወንጌል እንቅፋት እንዴት እንዲሆኑ እንዳሉ እና ደግሞ በንቀናቸው ምላሽ ሳንሰጥ እስካሁን ብንቆይም፣ ብዙ እያጠፉ ስላሉ የተረገመና ጳውሎስ እንዳለው ከእኛ ማንም ቢሆን ከኛ የተለየ ሆነው ወንጌል ቢሰብካቸው የተረገመ ይሁን እንዳለ የተረገመ ነገር እያወሩ ግን ፎሎወር ለማብዛት እየተኬደ ያለበትን ነገር በግልጽ መጽሐፍ ቅዱሳዊ ያልሆነው ነገራቸው ምንድን ነው የሚለውን ከአስተምሮ አንጻር እንፈትሻለን። አገልጋይ ደምረው ወደ ኦርቶዶክስ መመለሱን ተከትሎ ደቂቀ ቢንያም ሽታዬ የሚል ተቀጽላም ሰጥተውታል። እንግዲህ ከቀድሞ ፓስተር ቢንያም ተከትሎ ብዙ መምህራኖቻቸው ከአዲስ አበባ እስከ ደቡብ ድረስ ወደ ተዋህዶ እየጎረፉ መሆናቸው የማይካድ ሀቅ ነው። በተለይ እኔ ከተመረቅኩ በኋላ እግዚአብሔር ምስክር፣ የቤተክርስቲያን ታሪክ ካነበብኩ በኋላ ጋይስ ለውጤ ታውቃላችሁ። ከተመረቅኩና እስር ቤት ከገባሁ በኋላ ነው ገባችሁ፣ ከተመረኩና እስር ቤት ከገባሁ በኋላ ለውጥ የመጣው በህይወቴ ለውጥ የመጣው። እቺ ቤተ ክርስቲያን ምንድነው የምታስተምረው? ምንድነው የምታስተምረው? ምንድነው የምታስተምረው? አንተ የቤተ ክርስቲያን ሊቃውንት እኮ ነው የምልህ። የጻፉትን ሳነብ ስለ ክርስቶስ ያላቸው አመለካከት፣ ብራዘር ብራዘር፣ እንዴ ብራዘር የተወዳቸው ቤተሰቦች እንግዲህ በርካቶች ወደ እናት ቤተ ክርስቲያን ወደ ቅድስ ሲቷ ተዋህዶ ሃይማኖታችን እየተመለሱ ይገኛሉ። ፓስተር ናቸው፣ አገልጋይ ናቸው፣ ነብይ ናቸው የሚባሉት በሙሉ እውነተኛነቷን እያዩ ወደ እውነተኛዋ መንገድ ወደ ቅድስ ሲቷ ቤተ ክርስቲያን ወደ ትክክለኛዋ በረት እየመጡ ይገኛሉ። እግዚአብሔር የተመሰገነ ይሁን። ቤተክርስቲያን ሳትናገር በድርጊቷ የምታስተምር ቤተክርስቲያን ናት። የትኛውም ሰው ስቅለቱን ስግደቱን ሕማማቱን ጾሙን ቅዳሴውን በማየት ብቻ የሚመለስባት ቤተ ክርስቲያን ናት። አየዋት አወኳት፣ ወደድኳት አለ ቅዱስ ያሬድ ያለ። አየዋት በማየት ብቻ ከዛ፣ አወኳት በማወቅ ደግሞ በርካቶች ደግሞ በመውደድ ደግሞ እጅግ በእጥፍ የሚቆጠሩ ይመጣሉ እና እኚህም በማየት የመጡ ናቸው። በማወቅ የመጡ ናቸው። ኋላ ደግሞ በመውደድ በርካቶችን እንደሚያመጡም እርግጠኞች ነን። እኛም በቀጣይ ብዙ የምናስደምጣችሁ ሰፋፊ የሆኑ መረጃዎች አሉን እናሳያችኋለን። መረጃውን ሼር አድርጎ ህብረት፣ ፍቅር አንድነታችን እናደርጅ። ይህ ያሮስ ነው። ኦርቶዶክሳዊ ሀሳቦችን በቀን ሁለት ጊዜ እያመጣውላችሁ ይገኛለሁ። ወንድማችሁ ልውል መብራቱ ነኝ። ሁልጊዜ ሰብስክራይብ ሼር አድርጎ የአሮስ ሁለትንም ተቀላቀሉ። ቲክቶክም፣ ቴሌግራምም፣ ፌስቡክም ኢንስታግራምንም አማራጮቻችሁ አድርጉ። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።